ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሀይሚ ነኝ። እንዴት ናችሁ? ሰላም ነው እናንተ? ዞር ዞር እያልኩ ስመለከት እህታችንን አንዷ እህታችን ብዙ ጠላት በዝቶባት አየሁኝ እና እንትና ነው ትገደል ያለው እንትና ነች ትገደል ያለችው ምናምን እያሉ ብቻ አስጮሁት እያስጮሁት ነው። ቲክቶኩንም ዩቱቡንም እና እኛ ኢትዮጵያውያኖች እንደዚህ እንትን አለ እንዴ? ማለት ሞት እንደዚህ ረከሰብን፣ ሰው ማስገደል ምናምን እንደዚህ ረክሶብናል። እኔ በጣም ነው የገረመኝ። ምን ስላደረገች ደግሞ እንደዚህ ትገዳል ትወገር ምናምን የሚባለው ምን አድርጋ ነው? እህል ጠረጴዛ ሙሉ እህል እየበላኝ ስለሆነ ነው ወይስ ምንድን ነው? አፒታይዘራችን ነች በነገራችን ላይ። በእውነት እኔ የማልወዳቸው ምግቦች ራሱ በእሷ መብላት ጀምሬያለሁ። በቃ እሷ ስትበላው ደስ ይለኝና እየሰራሁ እበላለሁ። አሁን እኔ ድፍን ምስር ምናምን የሚባል ምግብ አልወድም ነበር፣ ድፍን ምስር አልወድም ነበር። እና የጾም ሰዓት ድፍን ምስሩን ምኑን አልጫውን ምናምን አልጫ እኔ ልጆች የማይወዱ እንኳን እኔ በእውነት እና እንደሱ በእሷ ምክንያት የወደድኳቸው ምግቦች አሉ። በቃ የሆነ ስትበለው አፒታይቴ ይከፈት እና በቃ ራሴ ይሰራለሁ በቃ እንትን ብዬ ምናምን። አንዳንዴ የምታዘወትራቸው ምግቦች ደግሞ ሰርቼ ቁጭ ላሉ አሁን ለምሳሌ እንደ ኩኪስ የሚገዙትን ገዝቼ የሚሰራውን ሰርቼ የምታዘወትራቸውም ማለት ነው። ምክንያቱም ልክ ስትበላ አፒታይቴ ይከፈታል በእውነት በጣም ነው የሚከፈተው አፒታይቴ እና አፒታይዘራችንን እንደው ምን አርጊ ነው የምትሏት በእናታችሁ፣ አረታው አረታው ተው እንዴ! እኛ አፒታይዘር ከመዋጥ ከምን ከማለት እሷን እያየን እንብላ እንጂ ምን ነካችሁ እንዴ? እና እኔ ምን አርጋ ነው ብዬ አልኩኝ። አሁን ቀልዱ ቀልድ ነው፣ ግን እንደው እቺ ልጅ በእውነት እኔ አሁን በዚህ እድሜ እንኳን እናቴ ታስፈልገኛለች። ገባችሁ አቅሟ እንደ ደከመ እያወቅኩ የእናቴ ማለት ነው። አቅሟ እንደ ደከመ እያወቅኩ በጣም በበሽታ እንትን ማለት እሷ ማረፍን ትፈልጋለች። እውነቱን ስነግራችሁ እናቴ እንደው ባርፍ እንደው ቢገላግለኝ ከዚህ ስቃይ ምናምን ትላለች። ያው እድሜ ሲጫጫ ናችሁ ታውቃላችሁ ብዙ በሽታዎች እንትን ነው የምትሆኑት እና እንደዛ እንደዛ ስለሆነች በቃ እሷ ረፍቷን ነው የምትፈልገው። እኛ ልጆቿ ግን ሁሌ እንድትኖርልን እንፈልጋለን። እና የምልላችሁ ነው እቺ ልጅ በልጅነቷ ማለት እናት በምታስፈልግበት አፍላ እድሜ ላይ ነው እናቷን ያጣችው እሷ እንደምትናገረው ከሆነ ማለት ነው። እና አፍላ እድሜ ላይ እናቷን አታ ብቻዋን ተፍጨርጭራ ብቻዋን፣ ለሴት ልጅ በእውነት ከባድ ነው። በእውነት በህይወት እንኳን ኖራችሁ የተለያየ ሀገር እንኳን ስትሆኑ ከእናታችሁ ጋር በጣም እንትን ነው አልኳችሁ እኮ በቃ እኛ እንኳን እንዲህ አግብተን ወልደን የሆነ እናታችሁ የምታስፈልግበት ቦታ አለ። በቃ ያለፈችበትን መንገድ ላይፍ ኤክስፕሪንስ ከእናንተ ትበልጣለች፣ ምናምን እና እናቴ እንዲህ እንዲህ እኮ ገጠመኝ እናቴ እንዲህ እኮ ሆንኩኝ ብላችሁ እናታችሁን በቃ ሁሌ እናታችሁ በስተርጅና እንኳን ታስፈልጋችኋለች። ነገርኳችሁ። እኔ እሷ በጣም ታናሼ ነች። ሊያ ታናሽ ነች፣ በጣም ታናሼ ነች። እና እኔ እንኳን እናቴ ታስፈልገኛለች ስቲል ድረስ፣ በቃ እየታመመችም እየተሰቃየችም ሰልፍሽነቴ ማለት ነው እንድትኖር እፈልጋለሁ። ገባችሁ? እሷ ደግሞ በአፍላ እድሜዋ ነው እናቷን ያጣችሁ፣ እንደተናገረችሁ ከሆነ ማለት ነው በአፍላ እድሜዋ ላይ እናቷን አጥቷ ተፍጨጭራ ራሷን እንትን ብላ ራሷን ያወጣች ልጅ ነች፣ እና ልትደነቅ ነው የሚገባት። እውነት ልትደነቅ ነው የሚገባት። አጉል ሆና አንዱ ጎሮም ሳቷላት የልጅ እናት ሆና ልጅ ይዛ ስብርብር ብላ አለመቅረቷን ልናደንቅላት ይገባል። በእውነት ነው የምላችሁ ልናደንቅላት ይገባል። እንደው በቃ አሁን ኢትዮጵያ እንዴት ነው አሁን በቤተሰቦቻችሁ ስር ስትሆኑ ምንድን ነው የሚሉት ወንድሞቻችሁ እህቶቻችሁ፣ ወይ እናታችሁም ተነስታ ከዚች ልጅ ጋር እንዳትገጥሚ ምናምን ትባላላችሁ። የሆነ የተበላሸ ስብዕና ካለው ሰው ጋር አይደለም። ጥሩ ሰው ከሆነች ደግሞ ውይ ይች ልጅ ጓደኛች፣ ጥሩ ነች ምናምን በቃ አፕሪሼት ያደርጓቸዋል ከእሷ ጋር እንድትገጥሙ። እና ልክ እንደዛ ልጆቻችሁን፣ ታናሽ እህቶቻችሁን ምናምን እሷን ምሳሌ አድርገው እንዲያድጉ ነው ማየት ማድረግ ያለባችሁ። በእውነት ከምሬ ነው የምላችሁ። ቀላል እንደ ቀላል አትዩት፣ እንደ ቀላል አትዩት። ስንቱ ስንቱ ነው የሆነ ሁሉ ነገር ተሟልቶለት ቤተሰብ ከፍ ዝቅ ብሎ ወርዶ ተዋርዶ ሰርቶ እሱ ተጎድቶ እሱ እየተራበ ለልጁ ጥሩ ትምህርት ቤት ከፍሎ አሳድጎት የሚበላሽ ስንት ሰው አለ። ስንት ገባችሁ? እናትና አባት እያለው ማለት ነው። እች ልጅ ግን በራሷ ተፍጨርጭራ ተፍጨርጭራ እዚህ ደረጃ የደረሰች ልጅ ነች። እኔ በጣም ነው ማደንቃት፣ በጣም አድናቂዋ ነኝ። በእውነት ከምሬ ነው የምላችሁ፣ በጣም አድናቂዋ ነኝ። በጣም እና ምን ስላረገች ነው ትገዳል ምናምን እምትዶልቱት ከኋሏ? እኔ በጣም ነው የገረመኝ እግዚአብሔርን። እች ዘር ከዘር አላባላች የሆነ ነገር የሆነ የሆነ ነገር አላደረገች። ምንም መጥፎ ነገር ያደረገችው ነገር የለም። በቃ ቁጭ ብላ ጠረጴዛ ሞልታ ነው የምትበላው። ያ ደግሞ እኔ አፒታይቴን ነው የሚከፍተው በእውነት ውጭ ሀገር ያለ ሰው ደግሞ በዚህ ሊቀና አይገባም። ምክንያቱም ውጭ ሀገር እሷ እዛ ላይ ደርድራ የምትመገበው ምግብ ምግብ ኢትዮጵያ ውስጥ ነው የሚወደደው እንጂ ውጭ ሀገር ሁሉ ነገር ልካሽ ነው። በ በቃ በጣም በቀላሉ የሚገኙ ነገሮች ናቸው። ውጭ ያለ ሰው በቀላሉ የሚያገኛቸው ነገሮች ናቸው ከጥሬ ስጋና ከአሳው በስተቀር ማለት ነው። ጥሬ ስጋም ይገኛል፣ ግን እንደ ኢትዮጵያው ጣፋጭ አይደለም፣ ደስ የሚል አይደለም። እኔ ጥሬ ስጋ አድናቂ አይደለሁም። እስካሁን አፒታይታ ያልተከፈተው እንደውም በጥሬ ስጋው ነው። ምክንያቱም እኔ ጥሬ ስጋ አልወድም፣ በእውነት በጣም እኔ እንጃ። ይቅርታ አድርጉልኝና ጥሬ ስጋ በጣም ነው የሆነ ሰው ሲበላው ራሱ እንዲህ የቆረጡ ሲበሉ ምናምን የሆነ ያ ሰው ወደ አውሬነት የተቀየረ ነው የሚመስለኝ በቃ ሆነ የአውሬ መንፈስ የተጠናቁት ይቅርታ ይቅርታ ጠይቅ ያለው እና እንደሱ ነው የሚመስለኝ። ጥሬ ስጋ ብቻ ነው አፒታይት ያልተከፈተው ማግኘት ያልቻልኩት ደግሞ፣ አሳውን አሳውን፣ ወይኔ፣ ወይኔ፣ ወይኔ። በዚህ አጋጣሚ ሊያበናትሽ ውጭ ላለ ነው አስብልን። አሳ ታውቂያለሽ፣ ቱርክ ትመላለሻለሽ፣ አረብ ሀገርም ኖረሻል፣ ታውቂያለሽ። እንደ ኢትዮጵያ እንደዛ ከሽ ከሽ ሚል የሚጣፍጥ ድርቅ ያለ አሳ አናገኝም እኛ እና እሱ እሱ በቃ እኔ ችግር የለውም፣ ግን ነፍሰ ጡር እህቶቻችን በጣም ሊጓጉ ይችላሉ። አያገኙትም። ከዛ ውጭ ጠረጴዛ ሞልታ ከመብላት ውጭ እች ልጅ ምንም ያደረገችው ነገር የለም። እንደውም ተመልከቺ፣ እቺ ልጅ እያላችሁ ለታናሽ እህታችሁ ለሴት ልጆቻችሁ ተመልከቻት፣ እቺ ልጅ እንደዚህ እንደዚህ እናቷ በዚህ እድሜ ሞት አባት እራሷን በራሷ እንትን ብላ እዚህ የደረሰች ልጅ ነች፣ ሳትበላሽ ማንም ጎረምሳ ሳያታልላት በቃ እያላችሁ ብቻ ያለፈችበትን ነገር ለልጆቻችሁ ለእህቶቻችሁ ለተናናሾቻችሁ ማሳወቅ ነው ያለባችሁ እንጂ እንደዚህ እሷ ላይ ተነስቶ እንደዚ፣ በእውነት እኔ በጣም ነው ያዘንኩት። በጣም ምን አድርጋ ብዬ ራሴን ጠየቅኩኝ። እና አንዳንዴ በእርግጥ እሷም የምትቀብጠው ነገር አለ ያ ምንድን ነው? ከወሬ መብዛት ይመስለኛል። ምክንያቱም አንዳንዴ ምን አይነት ነገር መሰላችሁ? ብዙ ላይፍ ላይ ረጅም ሰዓት ስለምትቀመጥ ላይፍ ላይ ብዙ ወሬ ይደራል። ወሬ ሲደራ ደግሞ የምትናገሩትን አታውቁም። ምክንያቱም በጣም እንትን ትላላችሁ። በቃ ብቻ ብዙ ከማውራት የምታወሩትን ላታቆ ትችላላችሁ፣ ላትመርጦ ትችላላችሁ። እዛ ላይ ኩሽኩሽ ምናምን የምትለው ነገር ድሃን የምታናንቀው ነገር ድህነት እንጤ ሊያ ይሄ ላንቺ ነው። ታናሽ እህቴ ነሽ፣ እወድሻለሁ። በጣም ዘናጭ ሴት ነሽ፣ አለባበስሽ ደስ ይለኛል። በጣም ታምሪ ያለሽ። በእውነት እኔ በጣም አድናቂሽ ነኝ፣ እወድሻለሁ በጣም እና ብዙ ነገርሽን አደንቅልሻለሁ። እንዳልኩሽ ነው፣ አሁን እንደተናገርኩት ነው። ገባሽ? ራስሽን ችለሽ መኖርሽ፣ በወጣትነት እናት በምታስፈልግበት እድሜ እናትሽን አተሽ ራስሽን አሸንፈሽ መኖርሽ እዚህ ደረጃ መድረስሽ ሊደነቅ የሚገባ እንጂ ምን ማንም አንቺ ላይ መመቅኘት የለበትም። ጠረጴዛ ሞልተሽ ነገር ደግሞ እኔ በጣም ነው ደስ የሚለኝ። እንዳልኩ ሻፒታይዘር ነሽ ለእኔ በበኩሌ እንደዛ ነሽ። እኔ አንዳንዴ ቁጭ ብዬ ጠብቅሻል፣ እውነት ቁጭ ብዬ በቃ የሆነ ከበላ በኋላ ስበላ ያው እንግዲህ ታውቁታላችሁ። ያው እንኳን በልታችሁ ሳትበሉም ነው የምትወፍሩት። ከኢትዮጵያ ውጭ ያለ ምግብ በጣም ያወፍራል። እና እንደዛ ስለሆነ ሁለት ምሳ እንዳይሆንብኝ ወይ ምናምን ቁጭ ብዬ መጠብቃት ጊዜ አለ። በቃ አፒታይቴ ይከፈታል። የረሃብ ስሜት ነው የሚሰማኝ፣ እሷ ስትበላ ማለት ነው። ስለዚህ እሷ ስትበላ መብላቴ ስለማይቀር ቆይ እሷ ስትበላ አንደኛ አብሬ ብበላ ይሻላል ብዬ ምግብ ይዤ እንትን የምለው ነገር አለ እና ምንም ክፋት ነገር አላየባትም። በምግብ ቀናችሁ እንዳልል ውጭ ሀገር ነው ያላችሁት፣ ውጭ ሀገር ምግብ ቢግዲል አይደለም ቢግዲል አይደለም። በቃ ወጣ ብላችሁ በጣም ቺፕ ነገር ምግብ ይመስለኛል፣ ውጭ ሀገር እንደው በጣም ቺፑ ነገር። እና በምኗ እንደቀናችሁ ግን ሊገባኝ አልቻለም። ልታበረታቷት አይዞሽ ጀግና ልትሏት ነው የሚገባው እንጂ እሷን ለመግደል ይህን ያህል ርቀት መሄድ፣ እኔ ምንም እኔ እንጃ። አሉ አይደል እንደ መገደል ያለባቸው እኔ በመግደል አላምንም። በእርግጥ ግን እንደው ምን አለ ጀግና ብንሆን እነሱ ላይ እነዚህ ህጻናት የሚደፍሩ ምን የሚሉ ምናምን ላይ እነሱ ላይ ለምንድ ነው እንደዚህ የማን ዘምተው ገባችሁ? እና እነሱን ብንዘምት ኢትዮጵያ ውስጥ ወንጀልም አይስፋፋም ነበረ። ሚስቱ ላይ አሲድ የሚደፋ ሚስቱን የሚገል ምን የሚል ስንት አለ አይደል እንዴ! እነሱን እነሱን ነው እንደዚህ ማድረግ እንጂ እቺ ልጅ ምንም ያደረገችው ነገር የለም ምንም። ስለዚህ ለምንድን ነው እንደዚህ የምታደርጉት? አፒታይታችሁን በከፈተች አፒታይታችሁን በከፈተች ነው እንደ እኔ በበኩሌ በጣም ነው በእውነት። እዛ ጠረጴዛው ሞልታ ስትበላ ምናምን እና ሊያ፣ እዚህ ጋር ማስተካከል ያለብሽ ነገር ምንድን ነው? እንደ ታላቅ እህት እንድትሰሚኝ እፈልጋለሁ። ታናሽ ነሽ እዚህ ጋር ምክር ከተቀበልሽ ያው፣ ከወሬ ብዛት እንደሆነ አውቃለሁ። ረጅም ሰዓት ስለምትቀመጪ ኮሜንት የሚጽፉት ተናግሮ ያናግሩሻል ምናምን የዛ ላይ ወሬ ሲደራ እናቴ ቡዳነች ይመጣል የሚባል አባባል ያለ የሆነ ወሬ ሲደራ የቤታችሁንም ገበና ላትቆጣጠሩ ትችላላችሁ። እንኳን አደለም እንትን እና ልክ እንደዛ ወሬው ሲደራ ይመስለኛል ኩሽ ኩሽ ምናምን ምናምን ብለሽ ራስሽን ከፍ ከፍ የምታደረጊ ነገር አለ እና ያንቺ አድናቂ ያንቺ ተከታይ ሀብታም ብቻ አደለም ወይ ደግሞ ውጭ ሀገር ያለ ዲያስፖራ ብቻ አደለም። ገብቶሻል? ዲያስፖራ ብቻ አይደለም። ሀብታም ብቻ አይደለም። ድሃዎች ሜቢ የትንሽ ብር ዳታ ሞልተው እያተመለከቱሽ ሊሆን ይችላል። የነሱንም ስሜት በመጠበቅ ቢሆን ገባሽ? የነሱን ስሜት ያማከለ ቢሆን ንግግርሽ ኩሽ ኩሽ ስቲ ሊሰማቸው ይችላል። ምንድን ነው ምን የሚባል ነገር አለ? ምንድን ነው እሳትና ድሀ ነው ቁስልና ድሀ ሲነኩት አይወድም ይባላል። ሆድ ይብሳቸዋል፣ ሊደብራቸው ይችላል። ገባሽ ዲስሪስፔክት ማድረግ እዚህ ጋ እኔ እኮ እንዲህ ምናምን ምናምን ነው። አቁሚ። ኑሮሽ እራሱ ይናገራል። በቃ ኑሮሽ ይናገራል። እዛ ጋ ፊትሽ ይናገራል። እኔ ያኔ ድሮ ነው ማቀሽ። ከድሮም ጀምሮ ተከታታይሽ ነኝ። አረብ ሀገር ሆነሽ እንደውም እኔ ከንትና ጋር አንድ አካባቢ ምናምን ነበር የምትመስሉኝ፣ ከሀረግ ጋ ማለት ነው። እከታተላችሁ ነበር ከድሮም እና ከዛን ጊዜ ጀምሮ ነው ማቀሽ ማለት ነው። አንቺንም ሀረግንም ዮኒንም ጂጂንም ሁላችሁንም ከድሮ ጀምሮ ነው ማቀው እና ከዛን ጊዜ ጀምሮ ከታተልሽ ነበረ። ለውጥሽ እራሱ ይናገራል። ምንም መናገር አይጠበቅብሽም አንቺ ምንም። ስለዚህ ዝም ብለሽ እየበላሽ ጨዋታሽን ቀጥይ። በእርግጥ በእርግጥ እኔ ግራ ይገባኝ ማለት እነዛ አሁን ሊገሉሽ የተነሱት ሳይሆኑ ሊያስቆጣ ይችላል። የሚያስቆጣ ስራ የሰራሽው ምለው ምንድን ነው፣ አርቲስቶችን ምናምን የምትናገሪው ነገር ይሄ ሊያበሳጭ ይችላል። አንቺም አይተሸዋል። ያኔ ከኦማን ጀምሮ ብዙ ቪው ላታገኝ ትችያለሽ፣ በሌላ ጨዋታ፣ በሌላ እንትን። ልክ ስለ አርቲስቶች ስታወሪ ነው ያው ቪዩሽም የጨመረው ተመልካችሽ፣ ምንሽ የጨመረው ሰው ያው ሴሌብሪቲዎችን ምን በሉ፣ ምን ጠጡ፣ የት ገቡ፣ የት ወጡ የሚለውን ስለሚወድ የእነሱን ለመስማት ወደ አንቺ ይመጣል። እና እነሱ ልባቸው ሊሰበር ይችላል። እኔ እነሱ እንደዛ ቢሉሽ ምንም አይገርመኝም። ለምን ከኢትዮጵያ ውጭ ፓፓራዚ የሚባሉ አሉ። ገባሽ? ጀስቲን ቢበርን ራሱ አሳብደውታል። አይተሻል። መኒ መኒ ለመኒ ብቻ ነው የምታስቡት እያለ በቃ እንደ እብድ አድርጎታል። እና እነሱ ለአበሻ ይከብዳል ይሄ ነገር ማለት ነው። ምክንያቱም ለመታረቅ ያሰበ እንኳን ባልና ሚስት ቢሆን አንቺ እዚህ ጋር ወጥተሽ እንዲህ እንዲህ ነው ምናምን ስቲ ኦኬ ይልና በቃ ይሄማ አደባባይ የወጣ ነገር ነው እንደ ለካ ሰው ሁላ ሰምቶታል ይሄን ነገር ምናምን ይልና መታረቁን ሊተው ይችላል። ለምሳሌ ባልና ሚስት እንኳን ሲጋጭ ሰውፊት ስትጋጭ እና ብቻሽን ስትጋጭ አንድ አይደለም። ከባልሽ ጋር እንኳን እኔ አሁን ከባለቤቴ ጋር ሰውፊት ስንጋጭና ብቻችንን ሆነን ስንጋጭ እኩል አይደለም የማንም ሰው ስሜት ይመስለኛል ምክንያቱም ሰው ፊት ይደብርሻል በቃ እንትናፊት እንዴት ተናገረኝ እንትናፊት ምናምን የምትዩ ነገር ይኖራል ልጆችሽን ሰው ፊት አትቆጭም እኔ ልጆችን ሰው ፊት አልቆጣም ገብቱሻል ምክንያቱም ይደብራቸዋል ሰው ፊት ሲሆንና ብቻቸውን ሲሆን አንድ ነገር እንትን ይላል ስለዚህ አደባባይ ወጣ ሚስጥራችን ብለው ለመታረቅ እንኳን ያሰቡ ሰዎች ይሄ የበሰበሰ ዝናብ አይፈራም አይነት ነገር አለ አደለ? አሁንማ በቃ አደባባይ ወጥቷል ይሄ ነገር። ለምንድን ነው በቃ፣ ከዛ መሸማቀቅ ይመጣል ምናምን። የውጭ እንትንና የሀበሻ አንድ አደለም። እነዛ አንዳንዱ እንደውም ፓፓራዚ፣ የውጭ ሀገሮቹ ሆን ብለው ፓፓራዚዎችን ፎቶ አንሱን፣ እንደዚህ እንደዚህ፣ እዚህ ቦታ እንመጣለን ብለው ሁላ መነጋገሪያ ለመሆን የሚጠሩና እንትን የሚሉ አሉ አሉ። ገባሽ? እነሱ ይፈልጉታል፣ ይመቻቸዋል። እኛ ግን የተለየ ባህል ነው ያለን። ሁሉ ነገራችን ድብቅ ነው፣ ሁሉ ነገራችን ነውር ነው እየተባለን ያደግን ሰዎች ነን። ሽሽግ ድብቅ አድርገን ቤታችንን እንትን የምንል ቤታችን ገበናችንን በቤታችን እንትን የምንል ሰዎች ነን፣ እና ነውር ነው የምንለው ነገር የሚበዛ ስለሆነ እነሱ ጠላት፣ ያው ጥርስ ውስጥ ልትገቢ ትችያለሽ፣ እነሱ ውስጥ። እሱም ደስ አይልም። ገባሽ? እሱን ነገርን ብታቆሚ ደስ ይለኛል። ለምን መሰለሽ? አንቺ በቃ ተከታዮች አሉሽ። ገባሽ? በደንብ ተከታዮች አሉሽ፣ ግዴታ። ስለዛ ባታወሪም ባታወሪም ማንኛውንም ነገር ብታውሪ ሰላም ናችሁ ወይ እንዴት ናችሁ ብለሽ እዛ ጋር እየበላሽ እዛ ጋር ኮሜንት የሚጽፉትን ከነሱ ኮሜንት ከሚጽፉት ጋር የሆነ ነገር እያወራሽ ምናምን በልተሽ ጠጥተሽ ብትወጪ ራሱ ብዙ ተመልካቻለሽ። ገባሽ። ሌላ ቶፒክ ከሌለ ማለት ነው። ለምን መሰለሽ የኔ ቆንጆ፣ በእውነት ልጅሽ ካለ እናት እንዳታድግ አይተሽዋል። ካለ እናት ማደግ ምን ያህል ዋጋ እንደሚያስከፍል አይደለም። ልጅሽ ካለ እናት እንዳታድግ ህግ ያለበት ሀገር ነው ምናምን ያለሽ ግን፣ ብዙ ወንጀል ተሰርቶ እንትን ሲል አይተነዋል፣ ተድበስብሶ ሲቀር አይተናል። ብዙ ወንጀል ተሰርቶ ማለት ነው። እና ያንችም፣ አትቀደሚ ብቻ አትቀደሚ፣ ዋናው ነገር እና ህግ ቢኖር ባይኖር አንቺ ከተቀደምሽ በኋላ ገዳዮችሽ ቢያዙ ምን ቢሉ ምን ቢሉ ምንም ትርጉም የለውም። ለልጅሽ እናት አይሆኗትም እና ይሄ ይሄ ነገር ቢስተካከል ምክንያቱም አንቺ ተመልካቻለሽ ሰው ይወድሻል ከተረዳሽን አንድ ደሃን ኩሽ ኩሽ እያልሽ የምታናንቂውን ነገር አቁሚ ሁለት ይሄ ስለ አርቲስቶች ምናምን እንትን አትበይ አታውቂውም ምናልባት እነዚህንም ሰዎች የሚያስጠምዱሽ እነሱ ሊሆኑ ይችላሉ አይታወቅም ገባሽ ምናልባት ሶሻል ሚዲያው ላይ ትልቅ ተሰሚነት ያላቸው ሰዎች ስለሆኑ እችል ልጅ እንዲያርጉልኝ ምናምን ሊባል ይችላል። ገባሽ? ስለዚህ እንደሱ አይነት ነገር ቢቀርብሽ ከምሬ ነው የምልሽ እና ሁሉንም ያማከለ ይሁን። ገባሽ? ዘር ሃይማኖት ምናምን አትነካኪ፣ አትነኪም፣ አሁንም አትነኪም አይችሻል። ትነኪ ያለሽ ማለት አይደለም ግን፣ የህዝብ ነሽ። በቃ የህዝብ ሆነሻል። አሁን የህዝብ ሆነሻል። ገብትሻል አደለ? የህዝብ ከሆንሽ ደግሞ ህዝብ ማለት ሁሉም ዜጋ፣ ሁሉም ብሄር ይከተልሻል፣ ሁሉም ሃይማኖት ይከተልሻል። ገባሽ? እንደዛ ስለሆነ ሁሉንም እንትን በሚል ሁኔታ አትነካኪ። ዘርን አትንኪ፣ ሃይማኖትን አትንኪ። ከሁሉም ጋር ሳቂ፣ ተጫዎቺ፣ ምግብሽን ፏርገሽ እዚጋ እንትን በይ ሰውን በቃ እንዲህ ነው እንዲህ ነው ምናምን የሚለውን ነገር አቁሚ። በቃ ገባሽ። አንቺ አንድ ነገር ብቶኝ እዛ ጋር የእንትናን አውሪልን የእንትናን ሰማሽ እስኪ ስለእንትና ሂጂ እንትና እንደዚህ ሆነ ብለው ሰው የሚልክልሽን ነገር አታውጩ፣ አታውጩ። በቃ ምክንያቱም ጠላት ይገዛብሻል። አትቀደሚ። እዚ ጋር እንኳን አይደለም አንቺ ው ፌመስ ሰዎች እየተገደሉ ምን እያሉ አይተናል ምንም ፍንጭ ሳይ እንትን ሳይል ማለት ነው ህግ አለ እያልሽ ነው ኢትዮጵያ ውስጥ ህግ አለ እያልሽ ነው ህግ ቢኖር እንኳን አንቺ አንድ ነገር ከተደረግሽ በኋላ ህግ ምን ትርጉም አለው ለልጅሽ እኮ አባት ወይ እናት አይሆንም ስለዚህ እሱን እሱን አስተካኪ ነው የምለው የኔ ቆንጆ ከደረሰሽ መልዕክቱ ማለት ነው። እና ይህንን ነው ልል የምፈልገው የኔ አፒታይዘር ነሽ። በተረፈ ጥሬ ስጋ ብቻ ነው መውደድ ያልቻልኩት። እና አሳውን ደግሞ በጣም እያጓጓሽ ነው። እውነት ለመናገር ታውቂያለሽ ከኢትዮጵያ ውጭ እንደዚህ አይነት አሳ እንደማይገኝ ውሃ ውሃ ነው የሚለው ሞከርኩ፣ ሞከርኩ አልቻልኩም። እሱን እያጓጓሽ ነው። በተቻለሽ መጠን አሳ ባትበይ አሳ ከበላሽ ከኔም ጋር ትታያለች። እና ይሄንን ነው ማለት የምፈልገው። በተረፈ ደግሞ አድቡ ባካቸው አድቡ እረፉ። በእውነት ምንም እኔ እንጃ። ልጅቷ ደግሞ ሳያት የሆነች የዋህ ነገር ትመስለኛለች። ምንም እንትን አትመስለኝም፣ የለባትም እንዲህ ክፋት ነገር ምናምን ያለባት አትመስልም። በቃ ዝም ብሎ ይ ቦርቧራ ነገር የለም ሆይ ሆይ ሆይ ግርግር ነገር ነች በቃ። እና እንደዛ ነው ይሄንን ነው ለማለት የምፈልገው። ስላዳመጣችሁኝ አመሰግናለሁ። ባባይ